ተጨባጩን የሚረዳና ና የሚገነዘብ መሆን አለበት ይሉ ነበረ። እንዳለው እንደ ሁኔታው ና እንደ ቦታው ማለት ነው። አንዴ ሞሪኾች እንደጠቀሱት አንዱን ሰው ለመሾም ፈለጉ ዑመር ረዲየላሁ አንሁ። በኋላ ላይ ሲያጣሩ እንዲህ የሚል ስለሱ መረጃ ደረሳቸው፣ ላ ያዕሪፉ ሸር ተባሉ ተንኮል አይገባውም

አመራር ቦታ ላይ ሲሆን ለአመራርነት የሚያስፈልግ ኩዋና ዒልም እና ብቃት ነው። ቦታው የሚጠይቀውን ብቃት የሚያሟላ መሆን አለበት ብለው ዑመር፣ በዚህ መልኩ ተጨባጫቸውን የማይረዱ ሰዎችን አይሾሙም ነበር። ይሄ አንዱ ነው። ሌላኛው የዑመር ረዲ አላሁ አንሁ ቃዒዳ፣ የሚሾሙት ባለስልጣን አዛኝና ረሒም መሆን አለበት የሚል መርህ ነበራቸው። እንግዲህ በተለያዩ ስለ ዑመር ባወራንባቸው ክፍሎች ላይ በተደጋጋሚ እንደተወሳው ዑመር በጣም ቁዋ ያላቸው ሸጃ ያላቸው ብርቱ ሰው እንደሆኑ ተወስቷል። የዑመር ጥንካሬ የዑመር ብርታት ብዙውን ጊዜ የሚስተዋለው የሚሾሟቸው ባለስልጣኖቻቸው ላይ ነው። ራእያውን አስመልክቶ በጣም አዛኝ ሩህሩህ ናቸው። እናንተም ባወሳችኋቸው የተለያዩ ታሪኮች ላይ ይሄ ግልጽ ሆኖ እናገኘዋለን። ያችን ደካማ ሴት እንዴት አድርገው ቤታቸው ገብተው ራሳቸው ዝቅ ብለው እንዴት እንደመገቧት እሷንና ልጆቿን አይተናል አይደለም። እንዲሁም ደግሞ አመር ረማዳ ላይ ዑመር ረዲ አላሁ አንሁ ራሳቸውን እየጎዱ ራእያዎቻቸውን ህዝቦቻቸውን ምን ያህል ሲያስቀድሙ እንደነበረ አይተናል። የዑመር ግልዛ ተብሎ የሚወሳው ብዙውን ጊዜ የሚስተዋለው የሚሾሟቸው ባለስልጣኖችና ሹማምንቶቻቸው ላይ ነው። ለረእያው ግን በጣም አዛኛው ረሄም ነበሩ። ለዚህ ነው አንድ ሊሾሙት ያሰቡት ሰው ከእለታት አንድ ቀን ወደ ዑመር رضی الله عنه መጣ። ድንገት ዑመር ጋር ሲደርስ ከህፃናት ጋር እየተጫወቱ እየተላፉ ህፃናትን እየሳሙ ልጆችን እየሳሙ ነው የደረሰባቸው። በጣም ደነገጠ። ዑመር አሚሩ ልሙእሚኒን ዝቅ ብሎ ከህፃን ጋር ይጫወታሉ እንዴ? በሚል ተገርሞ ዑመርን ጠየቋቸው። ዑመር የእሱ ጥያቄ ነው የገረማቸው። እኔኮ ብዙ ልጆች አሉኝ አንዱንም ስሜም አጫዎቼ አላቅም አለን። ሊሾሙት አስበው ነበር። ለልጆች አዛኝ ካልሆንክ ለረእያዎችህ፣ ለህዝቦችህ ምትመጥን አይደለም ብለው በዚህ አቋሙ ብቻ ሊሾሙት ያሰቡትን ሰው ዑመር ረድያላሁ አንሁ ርህራሄ የለም ብለው ሊሾሙት ያሰቡትን ሰው ሽረውታል፣ ማለት እተውታል፣ ሀሳባቸውን ቀይረዋል። ይሄ የኦመር የሹማምንቶቻቸውን የሚሾሙበት ሌላኛው መርህ ነው። ሌላው ግልጽ የሆነን አሰራርን የሚከተል መሆን አለበት እኔ የሚሾመው ሰው ብለው ያምናሉ ኦመር ረዲየላሁ ዐንሁ በአሁኑ ሰዓት ሸፋፍያ የምንለውን የሚከተል ግልጽ የሆነን አሰራር የሚከተል በተለይ ደግሞ ለሙስናና ለተለያዩ ጥቅማ ጥቅሞች ተጋላጭ ያልሆነ መሆን አለበት ብለው ስለሚያምኑ ከዚህ ቀደም በተወሱት ክፍሎች ላይ የተጠቀሰው ታሪካቸው እዚህ ጋር ሊከሰት ይችላል። ሲሾሙ ዑመር የሚሾሟቸውን ባለስልጣኖች ንብረት ይመዘግቡ ነበረ። ሀብትና ንብረታቸውን ይመዘግቡ ነበር። ይሄ ዑመር ለመጀመሪያ ጊዜ የታሪክ ል ኢስላም የመጀመሩ ተግባራዊ ያደረጉት መርሃቸው ነው። በኋላ ሹሙን ሲቀበል ያለው ሀብት ንብረትና ይቆጠራል ከሹመቱ ሲወርድ ተጨማሪ ንብረት አፍርቶ ከሆነ ይወሰድበትና ወደ ቤተል ማል እንዲገባ ይደረግ ነበር። በዚህ መልኩ የኡማውን ንብረትና ሀብት የሚያስጠብቅ መሆን አለበት፣ ግልጽ የሆነን አሰራር የሚከተል መሆን አለበት ብለው ዑመር ረዲያላሁ አንሁ ብቁ የሆኑ ሰዎችን ያፈሩ ነበረ፣ ይሾሙ ነበረ። ዑመር ረዲያላሁ አንሁ ብቁ የሆኑ ሰዎች በዙሪያቸው እንዲኖሩ በጣም ይመኙ ነበረ።

ሰዎች እንዲኖሩኝ ነው የምመኘው አሉ። እነዚህ አራቶቹን በምሳሌነት በሞዴልነት ያነሷቸው አራቱም ሰሓቦች ታሪካቸው ለየብቻ ቢነገር በጣም የሚገርም ነው። አቡ ዑበይዳ መን ሁወ፣ ሙዓዝ መን ሁወ፣ ሳሊም መውላ አቢ ሑዘይፋ መን ሁወ፣ ሑዘይፈት ብኑ ልየማን መን ሁወ፣ ብለን ስናጠና ሌላ ታሪክ ነው። ስለዚህ በዚህ መልኩ ዑመር ረዲ ላ አንሁ የኡማውን አደራ ብቁ የሆኑ ሰዎችን በመሾም